አይነት ገና በጠዋት ሄድኩኝ ጨርቄ ጥዬ በክስ ተቃጥዬ፣ ብር ያለቀ እንግዲህ በቃ አትመጣም፣ አልቆባታል። የኪ ሴጣም ናት፣ ረፋው ሄደች በቃ ብልጥ ከሆንክ አሁንቃ አበየ አይነት ገና በጠዋት ሄድኩኝ ጨርቄ ጥዬ በክስ ተቃጥዬ፣ ምንም ሳላጠፋ ታርጋ ትፈታለች። እርከኑን ከፍ አድርጋ ታሰቃየናለች። ሁልኛን መክሰስ ይሰጣታል ደስታ አ ታመቻቸናለች፣ ወይም ለጥቅራ አላት መላ ሆ አቤት አቤቱ ቅጣቱ አቤት አቤት አቤቱ ክብደቱ አቤት አቤት አቤቱ ቅጣቱ አቤት አቤት አቤቱ ብዛቱ አቤት አቤት አቤት አቤት ብር ላጠረው ሰው ሩሮም ላልደለው ገቢ ላጠረው ሰው ደሞዝ እንክፈል ላውዳመት ለሰሩት ሁሉ ላውዳመት ደስ ይበላቸው ላውዳመት አብረውን ይብሉ ላው ዳመት እስኪና አካፍን ላውዳመት ቤት ያፈራውን ላውዳመት ከፈትና አድርገው ላውዳመት ግቢያችንንን ላው ዳመት እንደው በዚህ ኑሮ ለብቻ ተከብሮ መሳቅ ይደብራል ምስኪን አቅርቅሮ ሀይክላስ ላይ ያለው የሌለውን ይኸው ለብቻ ሆድ መሙላት ትርጉሙ ምንድን ነው? አረ አካፍሉለኛም አረ አካፍሉለኛም አረ ይታየኛም አረ ይታየኛም ይታየኛም ለምን ዘመድ ብቻ ይጠራ ጓደኛ ለምን አባወራ ይብላ ሰራተኛ ነደፈኝ ጠቀሰኝ፣ ነደፈኝ። ወዴት ነሽ ብሎ ሊፍት ሰጠኝ፣ እህቴ እያለ አታለለኝ፣ ቅቤ ምላሱ ሸነገለኝ፣ ሰከሰኝ። አቤት የሱ ምላስ ከእባብ ይረዝማል። ሰውን ሁሉ ነድፎ ባዶ እጅ አስቀርቷል። አንዴ አስደውይኝ ወንድሜን ላናግረው፣ መኪና ተገጅቶ ሆስፒታል ነው ያለው ብሎ ቢፎግረኝ አሉ ቢደልለኝ ሳስና ፉገራ፣ አንጀቴም ቢበላኝ፣ ሰማይና ምድሩ ባንዴ ነው ዞረብኝ። መሀል ጎዳና ላይ ብቻዬ ቀረሁኝ። አጠበኝ ስልክነሽ፣ ቦርሳነች ብሬለኝ። ጨለልኩኝ ጨለልኩኝ ጨለልኩኝ። ደሞዝ ወጣ ወይ ዱቤ ክፈይ መጣ። እንደ መብራቱ ያው በአመቱ፣ ወሃውስ እንዴት ነው ከም ነው ቢበራም፣ ፓወር የለም። ቢመጣም ንጹህ አይደለም። ቸግሮሽ ታለም ጫለሽ እርቦሽ ትቅም ያለሽ እንዲ ነው። ስታይሌ አኑሩኝ እንዳመሌ። ከባድ ነው የአንቺስ ሙድሽ በዛ እኮ ማስመሰልሽ። ምቺ የት አንቺ እስከ አንቺ ውይ ውይ አይዞች፣ ተርፈሻል። አዎ እንደወደድከኝ አይነ ውሃፍ ነግሮኛል። ማትጨነቅ ያሰብከው ገብቶኛል። ስልሽ ስልክሽን ልትለይ ከዚች ላይ ጻፍልኝ። ነገ ማታ እራት እንበላለን። ከዛ በይ ከሳምንት በኋላ ከፍፍላ ሀገር ይመጣል ትታወቃላችሁ። ከዛ ሐሙስ በሳምንቱ ቀለበት ታደርግልኛለህ። ከዛ ሽምግልና በሳምንቱ ስልክልኛለህ። የዛሬው ሰርጋችን ነው። አንተ እስከዛ ድረስ የቤት እቃ ምናምን አሟላሽ እወዳለሁ። አሁን ቬሎ መምረጥ አለብኝ፣ የቤት እቃ መምረጥ አለብኝ፣ ሚዜ መምረጥ አለብኝ። ላገባ ነው ነ ምን እንደሆን አልገባኝም። መታወቂያዬን አልሰጡኝም። እንዲህ በዋዛ ይገኛል

ዳር ጭቅጭቅ ነው ገና ባንድ አዳር እኔ ይበቃኛል። አንገብግባኛለች፣ ምንም ነገር ሳል ታበሳጨኛለች፣ ሳያት ታበሳጨኛለች፣ ሳያ ታናድደኛለች። ምን እንደሆን ካላውቅም አዲስ ፀባይ አምጥታል። እያመሸሽ በመምጣትሽ ባልሽ በጣም ተሰምቶታል። ፍረዱ እስኪ እባካችሁ ባለ ትዳር የሆናችሁ። ባልሽ ምስኪን ልበቀና፣ ተረጋጊ፣ ተይሊና። እረ ይሄስ የለው መላ ትዳር፣ ፍቅሩ ሁሉም ላላ። ደምስ እንዳይቆጭ ኋላ፣ ተውት ሊሄድ ነው ከሌላ። አሁን ፍጪ ምን አመጣ፣ ሁሉም ትሬንድ እኮ አደረገው። እውነት ነው ምላችሁ። ስሙኝ ጓደኞቼ፣ እንዴት እንደመጣሁ ፍዳዬን በልቼ። ግን እንዳመጣጥህ ነገሩ ቀላል ነው። ቆይ እስኪ አቸኩል ከብዬ። ምንድን ነው በጠራራ ፀሐይ ያውም በኩለ ቀን ሰፈር ማለፍ ሆነብን ሰቀቀን፣ ተደብድብ ያለው ተዘርፌ ተቀጥጫለው። ተዘርፌ ስልኬን ሰጠው አሳልፌ ቻርጀር ብቻ ነው ለኔ ትርፌ። ዋናው ከብዬ መትረፍ ነው፣ ከምንም በላይ መዳን ነው ሁሉም ያው በጎ ነው። ምን አደርጋለው መቀበል ነው። ሰዎች ስለ ኑሮ እስኪን ወይ? ሰዎች ስለ ነዳጅ እስኪን ወይ? እውነቱም ያወራ ማነው አስተዋይ? የነዳጁ ዋጋ ትክክል ነው ወይ?

ያሉ በኔ ይስቁብኛል። የብቸኝነት ዘመን ሙድመያ አድርጎኛል። ወድጄ እኮ አይደለም እኔ ሲንግል መሆኔ፣ ለእኔ የምትሆን ሔዋን አጥቼ እኮ ነው። እኔ እንደምነሽ እንደምነሽ ቤዛ እንዳትነካ ከዚህ ሞዛዛ እባክሽን ክሽን አድምጪው ለአንዳፍታ ልውደድ እንጂ አላለ እንፋታ እባክሽን ተረጂ ተይ ማርቲ እሷን ተወታለች ልቤቲ እንዲያው ልኑር በቃ እንዳመሌ ብቸኝነት ቻንሴ ነው እድል

ወተትህን እንደጣ ዘንድሮ ሲገርማል፣ ውጤት ርቆናል ልንግሽ ግሽግሽ አርጎናል። እባክህ ኳሳት ፈላ ስሬ እንዳታመል። ዛሬ ደንበኝነቴን ነው እኔ ማስታውሰው። ተበድሬ አላውቅም ብር ከሌላ ሰው። አሁን ቶሎ ክፈል ግንባር ክሳልለው ሲጀመር እኔ ነኝ ጥፋት ያጠፋሁት፣ ታማ ይላል ሆነ ሰው ብሬ የሰጠሁት። ኧረ ተረጋጋ፣ ምንድን ነው ፉዋዴ? አራስ ነብር ሆነ ቅይሬ አልከው ባንዴ፣ አራስነብር ሆነ ቅይሬ አልከው ባንዴ። እዳውን ንገረኝ፣ ምን ምን እንዳለበት። ደብተሩን የሞላው ይኸው የእሱ ቅሌት። ግባና ጠብቀኝ፣ እናወራለን ቤት። ያው መላጣ መርጣለች፣ ያው መላጣ ጣለች ያኖረኛል ያለች ቦርጫሙ ጋር ሾይ ቦርጫሙ ጋር ሾይ እሷ አንቺና አንቺ ሲያይ አንቺ ሌባ አንቺ ገንዘብ መርጠሽ ጥለሽኝ ሄደሻል። ከኔ ዳረት ይልቅ ቦርጩ ተሽሎሻል። ጸጉር የተጠማ ቅል ራስ ወደሻል። ቦርጩን አሸክሞ ያመነ ምንሻል። በቃተለ ያየ ከድህነት ጋር ከችጋራም ጋር ያልፍልሽ መስሎሻል። በመላጣ ብር በቦርጫም ሰውብር እከፍትልሽ አለው። ያሻሽን ብትሰሪ ያሻሽን ብት ችጋራም ጋ አትከራከሪ አትከራከሪ ከራከሪ ምን ገንዘብ ቢበዛ ቢገዛልሽ ፎቅ

ከታክሲ ገፍት ረባ ወለቁት እጁን የቋጠራትን ብር ሞለጩት፣ ሙሉውን ያሳዝናል። ልጁ ወዴት ነህም ሲለኝ አልኩት፣ ወረድ ብሎ ውክብ ክብ ባረገኝ ሂሳብ ተቀብሎ መቼ ጠርጥሮ እሱን ፋራ ብሩን አስበላ በጠራራ ድረሱልኝ ስል ሰው ስጣራ፣ አውርዶ ጣለኝ በግፍተራ። ወይኔ ቁቡን ወይኔ ቁቡን፣ በሉኝ ሙሉ ብሩን። እንዴት ግን እኛን እቁብ ነው እና ደርሷል የዚህ ወርኪራይሺ ሂሳቡን አስገቢ ጨምረሺ አስበሺ አስልተሺ፣ ይፍረደኝ ተመልካች የሚያይሺ። ምናው ልኩን አጣ ጭማሪሺ፣ ክፉነሺ ተምችነሺ። ይኸዋራቶሯ እዚህ ቤት ከገባች የጎረብ ሰማአት ታመላልሳለች። እንደዋ ቤት ሥራ የአከራያሜት ምላሷ ይሾላል፣ የሰው ስም ለማጥፋት እኛን ስጨቀጭቅ፣ ኪራይ ለመጨመር ሂሳብ ለመጨመር ግፊቷ ከፋለ፣ ያዛት የደም ስኳር ያዛት የደምስ እንኳን ምድረ ችስታ ችስታ ሰብስቤ ሰብስቤ ሰብስቤ ሰብስቤ በገዛ ግቢዬ ዋልኩኝ ተሰድቤ፣ ኖርኩኝ ተሰድቤ። ምድረ ኮተታ ሁልሽም ዕቃ ችልጃሽ ውልቅ ብር ያለቀ እንግዲህ በቃ ትመጣም አልቆባታል። የኪሴጣም ናቲ ረፈው ሄደች በቃ ብልጥ ከሆን ካሁን እቃ አውላላ ሜዳ ላይ ጥላ ሄዳ መሃላዋን ሁሉ ክዳ ሰማንያህንቅደ ይብቃ እዚህ ጋ ሳትጨነቅ ኑር ሳትሰጋ ቻው ቻው ቻው ቻው ትልና ስታጣ ከሌላ ቶሎ ትመጣለች ዋሌት ሲሞላ ቻው ቻው ትልና በቃህኝ፣ በቃኝ ቶሎ ትመጣለች፣ ዋሌት ሲሞላ ጉድነች